አሰላሙ አሌይኩም ራህመቱላይ ወበረካቱሁ። ደኛው የኛ ቻናል ተከታታዮች የተወንድሞቼ እንደት ናችሁ? ሰላም ናቸው? እኛ ደህና ናን። አዲሱ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዲያስረሱ። ዛሬ ደሞ ያው አጠር ያለች ይዘን መጥተናል። እንግዲህ በአዲሱ በትኩሱ በእሸቱ መጥተናል ማለት ነው እና ላይክ፣ ሼር እያደረጋችሁ እንድታበረታቱ ነው። ዛሬ ደግሞ የበጋ እሸት እየጠበትን እየበላን ነው እላቸዋለሁ። ሰብሰብ እበሩ እንድናበዛቸው ሞ የኢድ ደግሞ ረበመለክ ነው። የኢዱ ዝግጅት ኮካ ቡክ

ጥሬ ቆርጥ ሞ ውሃ የማይጠጣ እስኪ ባገሮ ፈልግህ አንተ ነህ አይደል? ያገረኝ

ይሄ ደግሞ ድፍኗ የተረፈ ነው። ይሄ ደግሞ በነገራችን ላይ ዛሬ ረክሷል። መብርናታሁነች የተገዛችው ድሮ የለም ነበር። ወደኛ በኩል ነው ምራቸ ወደ አዲስ አበባ እና የለም ነበር አሁን ደግሞ እየተመረተ ነው። እዚሁ ጉትን ውስጥ ዙሪያውን መስኖ የሚሰራው ይሄ ሀብሀብ ነው። ሀብሀብ ነው የሚተላለፈው። አረቦቹም ማ አንተናነሱ እንጂ እናንተ ዘንድ እነ አረብ ሀገር የሚገኘው በሙሉ እዚህም አለ፣ ሞልቷል። ሴቶች እንኳን ብዙ የሚያታቁት ወንዶቹ ግን እግር

የሁላቸው ሀገራችን ሰላም ሆኖ የበጋ እሸት የበጋ መስኖ እየበላን አለን

ገበሬ ገበሬ ገበሬ ባይኖር መች ትቆይ ነበር ህይወት በዚች ምድር?